አለይኩም ወረህመቱላሂ ወበረካቱህ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ አልሐምዱሊላህ። ሁላችሁም ሰላም ብያችኋለሁ፣ ያለ ሰላምና እዝነት ተናንተ ገር፣ ኢንሻአላህ በአለም ደረጃ የምትገኙት ውድ ኢትዮጵያዎች ሁላችሁንም ሰላም ብያችኋለሁ፣ ያለ ራፍነት እና እዝነት ተናንተ

ፍትህ ብለናል እንግዲህ ርዕስ ላይ ምን እንደምታዩት ፈተሽ ለሀገራችን የምትጠቅመው አገር አላህ ስብሐት ወተዓላ ለሀገራችን ሰላም ያርግልን። ማሰላት ሀገራችን ትንሽ ድንብርብሮ እየጠፋችብን ነው፣ አላህ ሰላም እንዲያደርግልን ሁላችንም ሰላም ብያችኋለሁ ጓደኞቼ። ሀገራችን ሰላም ትሆንል። ያገር ሀገራችን ገብተን ይያን ሀገራችን ያው በሽታ እየሰረቀች ነው ምንም ማድረግ አንችልም፣ ተድዋ በቀር ማለት ነው። አላህ ያብርድልን፣ አላህ ያብርድልን። ኢንሻአላህ አላህ ይድረስልን። ሁላችንም በድዋችን እንበርታ ከዚህ ከዲን ግርግሩ ሁሉ አላህ ያውጣን። ብያችኋለሁ እና ሁላችሁንም ሰላም ብያለሁ። ውድ ጓደኞቼ እንዴት ናችሁ? ሰላም ብያችኋለሁ። ወይም በስደት አለም የምትገኙት ሁላችሁንም ሀገራችን ሰላም አድርጎልና ሀገራችን ገብተን ወጥተን ደርበን ደስ አድርገን እንሻላ። ሀገራችን ትንሽ ድንብር ብሮ እየበዛችብን ስለሆነ እንግዲህ ፍትህ ለወገናችን ለሀገራችን ብያለሁ። እናንተም እንግዲህ ፍትህ ጠይቁ ማለት ነው። ፍትህ ለመንግስታችን ሀገሩን ያረጋጋረ፣ በቃ ጦርነት፣ እኛ ጦርነት አንፈልግም። የምንፈልገው ሰላም ፍቅር ነው። ስለዚህ ሰላም አውርድልን ማለት ነው። ማሪያችን ሰላም አውርድልን። እኛ ሰላማዊ ነው የምንፈልገው። ሀገራችን በደስታ እንድትኖር ነው የምንፈልገው እንጂ ሀገራችን በየጊዜው ጦርነት አንፈልግም ማለት ነው። እኛ ጦርነት አንፈልግም፣ ሰላማዊ ነው የምንፈልገው። ስለዚህ ሰላም አውርድልን ብለናል ለሀገራችን።

ሰላም ነው የምንፈልገው ኢትዮጵያ አንድ ናት። ሀገራት ተለያዩ፣ ቋንቋ ተለያዩ፣ ሀይማኖት ተለያዩ፣ እንደ አያቶቻችን እንደኖሩት እንኖር ማለት ነው። ተዋደን ተፋቅረን በአንድ እንኖር። ምን ያደረጋል ጠፍጣፍ ምንም እኮ አያረግም። አላህም የሚወደው ተፋቅረው ሲኖሩ ነው ማለት ነው። አላህ ውደትን ያምጣልን፣ ፍቅሩን ያምጣልን ማለት ነው። ጓደኞችን እና ሁላችሁንም ሰላም ብያችኋለሁ። እንግዲህ አላህ ሱብሐነ ወተዓላ ሀገራችን ሰላም እንዲያረግልን ሁሌ ምኞት ነው። ሀገራችን ኢትዮጵያ ሰላም

ሰዎች የተወለድንበትን ሀገር አታስጠሉም። ጠልተን የልናያቸው የሰው ሀገር የሰው ሀገር ነው። ሀገራችንን አንዴ በኑሮ ውድነት ይሉናል፣ እሱም ደግሞ እንችለዋለን። የተወለድንበትን ሀገር እንደምንም እንደ ሀገሩ ባህል እንላለን። ከዛ ደግሞ ትንሽ ቆይ ደግሞ ጦርነት ይነሳል። ጦርነቱ ሲከሰት እንዲህ አለ አረ ፍትህ ፍትህ ለኢትዮጵያ አረ ጉድ ነው ወይኔ። እንዴት ባሉት ዘመን ላይ ደረስ። እንግዲህ በኛ ጊዜያችን እንዴት ባሉት ሰው ነበር። በጣም እናዝናለን። ድሮ ጊዜ ሁሉን ተፋቅሮ ነው የኖረው። በኛ ጊዜ ደግሞ ጠብ እና ጦርነት ብቻ ሆነ። እንግዲህ ታዳጊ ልጆችም በፍቅር ሀገራችን በፍቅር አይደለም ያገኙት በጠብ ስለሆነ እንደው ለበኋላውም አዝናለሁ ማለት ነው። የአሁኑም አሁን ነው፣ ለበኋላውም አዝናለሁ።

ሰላም አለማውረድ ይሄ ያጅባል። እንግዲህ የያለ ቁጣ ነው አንተ ወደ መሬት ብትመጣ ኢትዮጵያ አንገቷን ደፍታለች ማለት ነው። ኢትዮጵያ አንገቷን የምታነሳበት ጊዜ እኔ ናት ማለት ነው። ምንም ማድረግ አንችልም። እንግዲህ ያለ ቁጣ ስለሆነ ከይሩን ያምጣልን ነው ግድ፣ ጓደኞች እንግዲህ ምንም ማድረግ ስለማንችል ምንም ማድረግ አንችልም ማለት ነው።

ያውና እዛ ቁልፉ ያለው ለቤት ጠረጴዛው ላይ ግባ።